እኔ መጋቢ ኢየሱስ ላማ ይባላለሁ። ደቡብ አፍሪካ በተወዝ ወንጌል አማኞች መጋቢ ነኝ። የዚህ ሚዲያ ተከታታዮች እህታችን አለምቱ ተፈራ ሁለተኛ መዝሙር አልባማ ነው አሁን እያስመረቀች ስለሆነ ከኦክቶበር 17 እስከ 19 ባለው ጊዜ የዚህ ጸጋ ተካፋዮች እንድትሆኑና እንድትደግፉ በጌታ ፍቅር እንለምናችኋለን። ሰላም ሰላም! በዓለም ዙሪያ ያላችሁ ቅዱሳን ሁላችሁንም በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እኔ ወንድማችሁ ዘማሪ መልካሙ መከንጉ ነኝ። አሁን በፊታችሁ የመጠውት ዘማሪት አለምቱ ተፈራ ከዚህ በፊት ከባላው መሀየው በሚል ቁጥር አንድ አልበም ሁላችንም ሰምተን እንደተባረክ ነው፣ እርግጠኞች ነን። አሁን ደግሞ ቁጥር ሁለት ሊረሞሙለ ኢየሱሰኔ በሚል የተሰኘ አዲስ መዝሙር ይዘን ቀርበናለች። እሱም ደግሞ የሚማረቀው ኦክቶቤር 17 እስከ 19 ስለሆነ ሁላችሁም በዙሪያ ያላችሁ ቅዱሳን የፕሮግራሙ ተካፋዮች እንድትሆኑ በጌታ ፍቅር አሳስበናችኋል። ተባረኩ። ሰላም ለእናንተ ይሁን። ቅዱሳን በዓለም ዙሪያ ያላችሁት ይህንን ድምጽ የምትሰሙት በሙሉ ዛሬ ወደ እናንተ ፊት የቀረብኩት የዘማሪት አለምቱ ተፈራ አዲስ አልበም ሙሉ በአተወርዝ ወንጌላሞች ቤተ ክርስቲያን አዘጋጅተ ቀርባሃለች ሊረሞሙለ ኢየሱሰኔ የሚለውን ኦክቶበር 17 እስከ 19 ምረቃ ፕሮግራም ተዘጋጅተዋል። በዚህ ፕሮግራም ላይ በዙሪያ ያላችሁ ቅዱሳን በሙሉ ቀርባችሁ ይህንን ጸጋ እንድትካፈሉ እንደ ቤተ ክርስቲያን ግብዣችን እናቀርባለን። ባላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆን። ሰላም ሰላም ቅዱሳን በሳውዝ አፍሪካ በታወርዝ ወንጌል አማኞች ቤተ ክርስቲያን ላይና ዙሪያ ላይ ያላችሁ ሰዎች ሁላችሁም ኦክቶበር 17 እስከ 19 የሚቆይ ታላቅ መንፈሳዊ የአልበም ምረቃ ስላለ ዘማሪት አለሚቱ ተፈራ ከበላው መሀየው የሚለውን የመጀመሪያ አልበም ላይ ሁላችንም ተባርከናል፣ ሰምተናል። ሁለተኛ ደግሞ ሊረሞሙለ ኢየሱሰኔ የተሰኘ አዲስ መዝሙር ይዘመታለች እና በዛ ኮንፍራንስ ላይ እኔም እገኛለሁ። ሁላችሁም ተጋብዛችኋል። ኑ ጌታን እናመልካለን። ሻሎም ሰላም ለናንተ ይሁን። በደቡብ አፍሪካ በበተወርዝና ዙሪያዋ የምትገኙ ቅዱሳን በሙሉ ሰላምታ ይድረሳችሁ። እኔ ወንድማችሁ ዘማሪ በድሩ ነኝ። ዛሬ ወደፊታችሁ ፊታችሁ የመጣሁበት ምክንያት ከፊት ለፊታችን ከኦክቶበር 17 እስከ 19 ድረስ የመዝሙር ምረቃ ፕሮግራም ተዘጋጅቷል። በበተወርዝ ወንጌል አማኞች ቤተክርስቲያን የተወደደች የኢታችን የዘማሪት የአለሚቱ ተፈራ አዲስ የመዝሙር አልበም ነው በአዲሱ አልበሟ እንባረካለን። የአዲሱ አልበሟ መጠሪያ ወይም ርዕሱ ሊረሞሙለ ኢየሱሰኔ የሚል ነው። ስለዚህ ሁላችሁም በዙሪያው የምትገኙ ቅዱሳን በሙሉ በዛ ስፍራ እንድትገኙ አብረን እግዚአብሔርን እንድናመልክ በደማቅ ሁኔታ አልበሟን እንድናስመርቅ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ይባርካችሁ። ሻሎም። የጌታ ጸጋና ሰላም ይብዛላችሁ በአለም ዙሪያ ላላችሁ ሁሉ እኔ አገልጋይ ማስተዋል እባላለሁ፣ ከሳውዝ አፍሪካ በታዊርስ ወንጌል አማኞች ዛሬ ይጀላቸው የመጣሁት የዘማሪ አለምቱ ተፈራ መጀመሪያ ቁጥር አንድ ስትለቅ ከበላው ማየ ተሰኘ ዝማሬ ለቀ ነበር። ሰምታችሁ እንደተባረካችሁ ተስፋ አደርጋለሁ። አሁን ደግሞ ሊረሞሙለ ኢየሱሰኔ የተሰኘውን ቁጥር ሁለት አልበም ይዘመታለች እርሱም ኦክቶበር 17 እስከ 19 በባታወርዝ ወንጌላማኞች ቤተክርስቲያን ይመረቃል። በኮንፍራንሱ መታችሁ ዙሪያ ያላችሁ በተውር ዝና አካባቢ እንድትካፈሉ በርከቱን ተካፋዮች እንድትሆኑ በጌታ በኢየሱስ ስም ጋብዛችኋለሁ እና ዝማሬው በዮሴፍ ሳሙኤል ኦፊሻል ላይ ይለቀቃል። ሼር፣ ሰብስክራይብ እያረጋችሁ እንድትባረኩበት በጌታ ፍቅር ጋብዛችኋለሁ። ጸጋ እና ሰላም ይብዛላችሁ። ኩልኩሉሌታ የሆንተኪያማ ናን እንድቼ የሚጠሙኬ ነው ወን የሆና ሞይ